በእውነት ሃይሚ በጣም ጨካኝ ናት። እኔ እንደሚገባኝ የዛ ቀን ብሩኬ እንዲህ ሲሆን እኔ አይቼው አላውቅም። በመሰረቱ ግን አጋጣሚ እኔ በራሴ ሙድ ሆኜ የሆነ ቦታ ያለው የመናሪያ ውስጥ ነበርኩኝ። እዛ መናሪያ ውስጥ በነበርኩበት አጋጣሚ እሱም እዛው መኪና ውስጥ ተገናኘን ማለት ነው። አይገባሽ ግን በጣም የገረመኝ ነገር የተወሰነ አብረን እንደተጓዝን ይህን ተሰራ ማለት ነው። በጣም የገረመኝ ከዛ በኋላ ሁኔታውን ሳይ ግርም በሚል ሁኔታ ላይ ራሱን እስከ መሳት ሲደርስ በጣም ግራ ስለገባኝ በዛው አጋጣሚ ተያይዘን ወደቀ። እሱ ውሃ የምንሰጠነው እንዲጠጣ ምናምን ሊሆን አልቻለም። ከዛ በኋላ በቃ ሁኔታ ተዘረረ ማለት ተዘረረ። ሁኔታው አላም ርሲል ወደ አለም ሆስፒታል ይዘነው ገባን። ከዛ በኋላ ያለው ነገር ይሄ ነው። ላልሻለው ግን በጣም አሳሳቢ ነው። ሃይሚ አዎ ችግር ላይ ናት። ከመሳደባችሁ ይችን ልጅ መረዳት አለብን። ቤተሰብ ሃይሚ ብዙ ስቃይን ያሳለፈች ልጅ ናት። ገባችኋ ብሩኬ በእናቱ በቤተሰቡ ታቅፎ ያደገ ልጅ ነው። ሃይሚ ደግሞ ብዙ ቻሌንጆችን አልፋኖ ዛሬ ነው የደረሰችው። ለዛ ነው ብሩኬ እንደ ወንድም እንደ ማንኛውም ኖርማል ጓደኛ ሳይሆን እንደ ፍቅረኛ እንደ ባል መቅረብ አለበት ብዬ ያልኩት። በዚህ አጋጣሚ ሃይሚን የምትሰድቡ ምናችሁን ነው ሚያማችሁ? እኔን የምትሰድቡ ጭንቅላታችሁን ነው የሚያማችሁ። ምንድን ነው ችግራችሁ? ቆይ ለመረዳት ሞክሩ። እች ልጅ ብሩኬን ከሱ በላይ ተወደዋለች። በጣም ነው የምታፈቅረው፣ ሃይሚ ማለት ነው። ገባችኋ? ስለምታፈቅረው ሁሉ ነገር ሚላትን የምትታዘዘው ገባችኋ? ብሩኬ አያፈቅራትም ምናምን እኔ አልወጣኝም፣ ግን እኛ ሴቶች ማለት ነው ከተግባር ይልቅ ለምሳሌ ተግባር ከቃላት በኋላ ነው። ገባችኋ? ለምሳሌ ወንዶች በማየት ይማረካሉ። ተረዳችሁኝ? እኛ ሴቶች ደግሞ በመስማት እንማረካለን። ወንድ ልጅ ፍቅር አገላለጽ ሲገልጽልን ደስ ይለናል። ወንድ ልጅ አፈቅርሻለው፣ አንቺ ከሁሉ በላይ ነሽ ብሎ ፍቅሩን ሲገልጽልን ደስ ይለናል። ገባችሁ? ተረዳችሁኝ አይደለም? ብሩኬ ግን አንድም ቀን እንዲህ ሲላት አልሰማሁም። እንሽ ምን ላድርግ አልሰማሁም። እኔ አልሰማሁም። ከሰማችሁ ነገሩኝ። አውቃለሁኝ እናቱን ትቶ ሃይሚ እያለ ሰምተናል። ልደቱ ላይ አውቃለሁ ሰርፕራይዝ እያደረጋት ነው። አውቃለሁ አብረን እንኖር ብሎ ፕራንክ አርጓት አላላችሁ? ግን ይሄ ፕራንክ ነው። ተግባር የለም ገባቸኋ? በካሜራ እሷ እንደምትለው እሷ ፍቅሯን እንደምትገልጽለት እሱ ደግሞ ወድሻለሁ አፈቅርሻለሁ ብሎ ተጠግቷት አያቅም። ሃይሚ ብዙ ነገር ያሳለፈች ልጅ ናት፣ ሰው ያስፈልጋታል። ሃይሚ አሁን በጥሩ ባል በጥሩ ቤተሰብ ራሷን መገንባት አለባት። ገባችኋ? ለምን የራሴ ብላ የምታስበው አላ አደለ። እኔ ኮ የናብርሽ ቤተሰቦች የሉም አላልኩም። ለምንድን ነው ማትረዱኝ? እኔ የናብርሽ ቤተሰቦች በፍጹም የሉም አላልኩም። ግን እኔ የራሴን እኮ ኤክስፐሪንስ ነገርኳችሁ። እኔ ለምሳሌ እህት የለኝም፣ ግን ወንድም አለኝ፣ እናት አለኝ፣ አባት አለኝ፣ ፋሚሊ አለኝ። እህት ስለሌለኝ ጉድለቴን እያሰብኩኝ እረበሽ ነበረ። እህት እየፈለግኩኝ ሴቶችን እቀርብ ነበር፣ ጓደኛም ደግሞ አይጸናልኝም ነበር ብዬ የራሴን የውስጤን ጭንቀት ነገርኳችሁ እኮ። ገባችዋ ሀይሚም አሁን እሷ የሚወዳት አላጣችም ምንከባከባት አላጣችም እናውቃለን። ግን የውስጧን የምትገልጽለት ትክክለኛ ሰው ያስፈልጋታል። ገባች። ስለዚህ አትቀባጥሩ። ሀይንሚ እኔ መረጃ ደርሶኛል። ሀይሚ ብንብላ ለምን እንደጠፋች መረጃ ደርሶኛል። ከመረጃው ዋናውን አልነገራችሁም፣ ምክንያቱም እራሳቸው መናገር አለባቸው። ግን አንደኛው ደግሞ ለምሳሌ ከዋናው ቀጥሎ ያለው ምንድን ነው እሱ ያለ እሷ ምን ያህል እንደሚጎዳ ማወቅ ትፈልጋለች። ገባቸዋ ብን ብላ ስትጠፋ ምን ያህል እንደሚጨነቅ ምን ያህል ለሷ ዋጋ እንደሚከፍል ትፈልጋለች፣ ማየት ትፈልጋለች። ገባቸ ለዛም ነው ሲታመም ድጋሚ የተመለሰችው። እሱ ግን ተመልሰሽ ሂጂ ብሎ አላት ማለት ነው። ተመልሰሽ ሂጂ በቃ አቃለሁ። እኔ ችግሮቻቸውን ቁጭ ብለው ማውራት መፍታት ነበረባቸው ብዬ እኮ ተናግራቸዋለሁም። ይገባቸዋል። ለምን እነሱ አሁን ልጆች አይደሉም። ኦልሬዲ በቃ ወደ ላይፍ ገብተዋል ገባቸዋል። ስለዚህ ብዙ ልምዶች፣ ብዙ ችግሮች፣ ብዙ ውጣ ውረዶች ይገጥማቸዋል። ሆኖም ግን እሷ መሸሽን የመረጠችበት አንደኛ እሷ የተገደደችበት ነገር አለ፣ ገባቸ ተገድጄ ነው እያለች እኮ ነው እነግርሃለው ምን እንደተፈጠረ እያለችው ነው። ግን እሱ ሊያዳምጣት አልቻለም ማለት ነው እና ሌላው ደግሞ ብሩኬ ሲወድቅ ብዙ ነገር እንደገጠመውና ሪከርዱ እንትን መልክቱ እንዳዳመጣችሁት ብዙ ነገር እንደገጠመውና አለም ሆስፒታል እንደገባ ነው የነገሩኝ። በጣም ያሳዝናል። ሆነት በዚህ አጋጣሚ ድንገተኛ በሽታ የሚከሰታል ኩ ቤተሰብ እና አለም ሆስፒታል እኔ ከዚህ በፊት ትዝታለኝ፣ ልጄ ድንገት ፌን ተበልታብኝ፣ ከእግዚአብሔር በታች ልጄን ድጋሚ እየሰጡኝ ናቸውና ቡርኬንም በስነስርዓት አክመው አድነውታል ማለት ነው ከፈጣሪ በታች እና አሁንም ቢሆን ይች ልጅ ለምን እንዲህ አደረግሽ ብለን ከምንቅሳት ይልቅ ገባቸዋ ቁጭ አድርገን ችግሯ ምንድን ነው እያስጨነቃት ያለው ምንድን ነው እንድትወጣ ብንብላ እንድትጠፋ ደብዳቤ ጽፋ ብንብላ እንድትጠፋ ያስገደዳት ነገር ምንድን ነው የሚለውን ሁለቱ ቁጭ ብለው ቢነጋገሩ። እየመጣችሁ ደግሞ ስራ ነው ምናምን ለምትሉኝ እኔ አትስሩ አላልኩም። ገባቸዋል ፕራንክም ነው የምትሉ አላችሁ። ይሄ ፕራንክ አይደለም። ሀይሚ እንደዚህ አይነት አስቀያሚ ፕራንክ አታደርግም። ቢያንስ ፕራንክ ከሆነ እኮ በመጨረሻው በሰላሳ ሁለት ደቂቃ መጨረሻ ላይ ማለት ነው ፕራንክ ነው ነው ብላ መናገር ትችላለች። ገባቸዋል ወይም እዛ በወደቀ ሰዓት አብራቸው ሆና እንደዚህ ነው እኮ ብላ እኔ እኮ ፕራንክ እያደረግኳችሁ ነው ብላ ነገሮችን መናገር ትችላለች። ይሄ ፕራንክ አይደለም ቤተሰብ። እውነት ግጭት ተፈጥሯል በመሀከላቸው። ሀይሚን ደግሞ ለቃ እንድትወጣ ያደረጋት ሴራ አለ። ገባቸዋ እችን ልጅ የተረዳት ግን ማንም የለም። ማን ነው ያሴረባቸው የሚለውን ነግራችኋለሁኝ። ገባቸዋ ነገር ግን ፕራንክ አይደለም። ፕራንክ ቢሆን እናንተ አስተውሉ ቪዲዮ መጨረሻ ላይ እሷ ሲጀምር እኮ መጨረሻ አታቆይም እሷ ፕራንክ ስታደርግ በመጀመሪያ ይሄን ይሄን ይሄን ልናደርገው ነው ብላ እኮ ስንት ጊዜ ነው የምትነግረን ይሄ በፍጹም ፕራንክ አይደለም እንዴ አብሮኬ እስኪወድቅ ድረስ ፕራንክ ነው ትላላችሁ እንዴ ኦኬ ወድቁ ራሱ እኮ በቀጣዩ በትላንትና ነው ቪዲዮ መታን እኮ ፕራንክ ነው ማለት ትችላለች ገባችኋል ግን እንነጋገር ብቻ እንድጠፋ ያደረገኝ ጉዳይ አለ ብላ እያለችው ነበር ያስገባችሁ ተረዳችሁኝ። ትቼህ እንድጠፋ ያደረገ ሚስጥር አለ ብላ ያለችው ነበር። ስለዚህ ተረዳድ ሀይሚን እንረዳት። እኛ ብቻ አይደለንም። ብሩኬ እባክህን ሀይሚን ተረዳት። ልጅነት አያያዝ የምታደርገው ነገር ሁሉ ነገር ትተህ ሀይሚ ላይ ትኩረት አድርግ። ሀይሚ ያንተ እርዳታ ያስፈልጋታል። ሀይሚ ያንተ ሁሉ ነገር ያስፈልጋታል። ገብቶሃል አይደለ? እናንተ ወንዶች ብዙ ጊዜ ለእኛ ጊዜ አሰጡንም። በቃ አንዴ ከተነጋገረን ከወደደችን፣ ከወደድኳት በቃ ይሄ በቂ ነው ብላችሁ ታስባላችሁ። እንደዛ አይደለም። ሴት ልጅ ብዙ ነገር ያስፈልጋታል። ስለዚህ ሀይሚ እያስጨነቃት ያለ ነገር ነገርና እንዲሁም ከአንተ እንድትርቅ የተደረገ ሴራ አለ እና ሀይሚን የምትሄድበት ቦታ ሁሉ መከታተል ያለብህ። ገባህ? ድጋሚ ስለመጣች ጤነኛ ናት ብለህ እንዳታስብ። ድጋሚ የመጣችው ያንተን ውድቀት ያንተን መታመም አይታ እንጂ ሀይሚዬ ሰው ያስፈልጋታል። ገባህ? እኔ ከአንተ በላይ ባልቀርባትም ሴት ልጅ ስለሆንኩኝ የተወሰነ ልረዳት እችላለሁኝ። ስለዚህ አሁን መጥፎ ጓደኞችህን ትተህ መጥፎ ጓደኞች በመጥፎ የሚመክሩህን ትተህ እሷን ክትትል ነው ማድረግ ያለብህ። ሀይሚዬ ሰው ያስፈልጋታል። ሀይሚዬ ያንተ እርዳታ ያስፈልጋታል። ሁሉ ነገር ትተህ ብታጅራ የምታደርጋቸውን የጀመርካቸው ነገሮች ትተህ ለምን እንዲህ አደረግሽ አይደለም ማለት ያለብህ ምንድን ነው ችግርሽ? ምንድን ያስጨመቀሽ? እስኪ ድብቅ ነው ተላልክም። ስለዚህ ድብቅነቷን ግልጽ እንድትሆን እንድትቀርብ ማድረግ ያለበሽ። እኔ ይህንን ነው ማለት መፈልገው። በተረፈ በጣም ነው የምወዳቸው። በሌላ ሌላ ነገር አትረ ይፈረዱ በቃ ላይ ሁለቱ እንዲግባቡ ስለምፈልግ እንጂ እኔ ምንም አይነት ችግር የለብኝም። ከሁለቱ ጋር እኔ አንድ ላይ እንዲሆኑ እፈልጋለሁ ከእናንተ በላይ ማለት ነው። እና ይሄንንም የተናገርኩት ኢቭን ያገኘውንም ሰው ገባቸው መናኸሪያ አካባቢ ያገኘውንም ሰው አግኝቼ ያመጣሁት ያናገርኩት ብሩኬ ያለበትን ሁኔታ እንዴት እንደተጎዳ ለማስረዳት ለሀይሚም እንዲቀላት ለማስረዳት ነው እንጂ በሌላ በመጥፎ ነገር አትያዙት። ገባቸዋል።